ዓብዱላ ብን ሑዛፋ ነው የሚባለው፣ በጣም በጣም ምርጥ የነብዩ ባልደረባ ነበር። እና ጦርነት ላይ ተማርኮ ምርኮኛ ውስጥ ገብቶ እሱን የማረከው ንጉስ ምን ይለዋል? ግንባሬን ከሳም ክለቀሃለው፣ አለው። ግንባሬን ከሳም ክለቀሃለው። ከዚህ ዓብዱላ ብን ሑዛፍ ሳህሚ ሳቀበት አሉ። ምንድነው የሚያስቅህ ሲባል አይ እንኳን ግንባርህን ስሜ በነጻ መውጣት ይቅርና እንዲያው አላህ አርጎልኝ በዲኑ ላይ አስሬ መቶ ጊዜ ደጋግሚ ብገደል ብዬ ተስፋ እያደረግኩ ነው እንጂ አንተን ሞትን ፍራቻ ብዬ አንተን የምስም አይነት ሰው አይደለሁም። ማለት አየ ሰው ይሄን ያክል እንትን የሚሆናል። እና ብዙ ጊዜ አይታችሁ ከሆነ ጦርነት ላይ ማዕነውያት የሚባል ነገር አለ፣ የሆነ ሞራል የሚባል ነገር አለ፣ ሞራል መንካት የሚባል ነገር እሱን ነገር አስቦ ነበር። ሞራሉ በጣም ሀይ መሆኑን ሲያይ በቃ ግንባሬን የምትስም ከሆነ ባንተ ስም ከሙስሊሙ ጦር ከታሰሩት መካከል፣ ምክንያቱም እሱ ሀላፊ ነበር፣ የዚያ መሪ የጦሩ መሪ ነበር። በአንተ ስም አስር ሺህ ሰዎችን እለቃለው ነው ያለው። አስር ሺህ ሙስሊሞችን ምርኮኛ የሆኑትን እለቅልሃለው። ምርኮኛ ሲባል በአንድ የተማረከውን አይደለም፣ ላ ለረጅም ዘመናት ሲዋጉ በነበረበት ሰዓት የነበሩትን ምርኮኞችን በአጠቃላይ ነው። ኢብኑል ኸጧብ ረዲየላሁ ዐንሁ ሲያመጣ፣ ዑመር ያንን ነገር ሲሰማ አሉ ሰዎች መካከል ሁሉም እኛ አጠገብ ያለ ሰው እኛ ጋር ያለ ሰው ተነስቶ የዓብደላ ብን ሑዛፋን ግንባር ይሳም ብሎ አሳማቸ ይባላል። ምክንያቱም ትልቅ ነገር ስለሰራ ዓብደላ ብን ሑዛፋ ብዙ ሰሓቦችን እንዲተርፉ ምክንያት ስለሆነ። ምን ልልህ ፈልጌ ነው? ባለፈው ያደረግከው ነገር በግለሰብ ደረጃ ያደረከው ነገር አይደለም። አላህ ይጠብቅህ። እንዲሁ ነገ አላህ ፊት ቀርበህ ለዚያች ንግግርህ የምትሸለማትን ሽልማት እየጠበቅኩ ነው። ወላሂ አላህ ምስክሬ ነው ዚያች ቀን የቅያም ቀን ደርሶ አላህ ፊት ቆመን ምን እንደምትሸለም ለማየት ተስፋ እያደረግኩ ነው። አላህ ስብሃነ ወተዓላ ተባቱን ይስጥህ። አንተንም እኛንም ሁላችንም አላህ የረጋን ባሮቹ ያደርገን። ወንድማችን ጃቢር ራሴን ለመቆጣጠር ሞክሬ ነበር። ቅድም ክርክር ላይ በነበርክበት ሰዓት የሆነ ቦታ ላይ እጅ የተቆርጦ ምናምን ስትል፣ ወላይ ሳቄም መያዝ አልቻልኩም። በጣም ደስ የሚል ውይይት ነው የምታደርገው። ከያዝቅ እንቅ ነው ያንተ ነገር። አላህ ይጠብቅህ። አንተንም ወንድሜ መሐመድ ሁለታችሁንም አላህ ይጠብቃችሁ። እየሰራችሁ ያላችሁት ነገር ወላሂ በጣም ትልቅ ነገር ነው። ብዙ ጊዜ እስላም ውስጥ ያለን እስላም ውስጥ የነበርን እናት አባቶቻችን ከልጅነት ጀምሮ ያስተማሩን ሰዎች እንኳ ያልሰራነውን ነገር እየሰራችሁ ነው። ይህን ነገር እየሰራችሁ እንደሆነ ደጋግሜ እየነገርኳችሁ ነው። ለምን ሐቂቃውን እንድታውቁት ነው። ከውጭ ሆኜ እያየሁ ስለሆነ በደንብ እየገባኝ ነው፣ ምን እየሰራችሁ እንደሆነ ማለት ነው። አንድ ሁለተኛ ነገር ደግሞ ሜይ ቢ ወንድማችን መሐመድ አታውቀኝም ሚዲያው ላይ በፊት ማለት ነው በፊት አታቀኝ መሰለኝ ወንድማችን ጃቢርም በፊት የሚያቀኝ አይመስለኝም አላሁ አዕለም እርግጠኛ አይደለሁም የሆነ ጊዜ ላይ ሚዲያ ላይ ነበርኩኝ በንፅፅሩ ዓለም ላይ ስሰራ ነበር ማለት አንዳንድ ጊዜ ንፅፅር ውስጥ ገባለሁ ቴሌግራም ላይ ይሳተፍ ነበር ምንል ነበር አንድ ሰው ወደ ኢስላም ማምጣት ምን ያክል እንደሚከብድ በደንብ አድርጌ አውቀዋለሁ በደንብ አድርጌ ማለት ነው አላህ ደግሞ በእናንተ ምክንያት ብዙ ሰዎች ወደ ኢስላም እያመጣ ነው። ስለዚህ ለብዙ ዘመናት ሰዎች ለፍተው እንዲሁም ቁርአን ላይ ያለውን ነገር ልንገራችሁ። ቁርአን ላይ ያለውን አላህ ስብሐነሁ ወተዓላ ሲናገር ስለ ነቢዩላህ ኑሕ ዐለይሂ ሰላም፣ ኑሕን በደንብ አድርጋችሁ ታቁታላችሁ። የሰው ልጆች አባት ነው የሚባለው ከአደም በኋላ ኑሕ ነበር፣ ያው የሰው ልጆች አባት ተብሎ የሚጠቀሰው እና ነቢ ኑሕ በጣም በሚገርም ሁኔታ ለረጅም ዘመና ፈለቢሰ ፊሂም አልፈ ሰነቲን ኢላ ሀምሲነ ዓማን ያለ አላህ ስብሐነሁ ወተዓላ ለአንድ ሺህ ዓመት ሀምሳ ዓመት ጎዶሎ ማለትም ዘጠኝ መቶ ሀምሳ ዓመታትን ዳዕዋ ሲያደርግ ነበር። አስባችሁታን፣ ዘጠኝ መቶ ሀምሳ ዓመት ሙሉ ዳዕዋ አድርጎ የሰለመለት በጣም ጥቂት ሰው ነበር። በዚያ ጊዜ እስልምና የተቀበለው በጣም ጥቂት ሰው ነበር። ከነዚያ ሰዎች ጋር አላህ ነፃ አወጣው፣ ሌሎቹን ደግሞ አጠፋቸው። ያ ብቻ አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ሲናገሩ ደግሞ ምን አሉ? የእቲ ነቢዩን ወማዕሁ ረጁሉን አው ረጁላን ያሉ ወያእቲ ነቢዩ ወለይሰ ማዕሁ አሐድ። አንዳንድ ነቢያቶች እኮ ሲመጡ ሁለት ሰዎችን ብቻ ይዞ ይመጣሉ። አንዳንድ ነቢያቶች ደግሞ አንድ ሰው፣ አንዳንድ ነቢያቶች ደግሞ ምንም ሰው ሳይሰልምላቸው የአላህ መንገድ ሳይዝላቸው ብቻቸውን መጥተው ይቆማሉ አላህ ፊት አለ መልእክት ተሰጥቷቸው ከአላህ ዘንድ ያንን ሁላ ጸጋ ተቀብሎ አላህ ሰጥቷቸው፣ ወላኪን አላህ ስብሃነወተዓላ የስራቸውን አጅር ጽፎላቸዋል። የእነሱን ልፋት ወደንብ አድርጎ ጽፎላቸዋል። በዚያ ጊዜ የነበሩ ሰዎች ሑጃ ቆሞባቸውም አልሰለሙላቸው ነበር። አላህ ደግሞ በእናንተ እጅ ብዙ ሰዎች ሰዎችን እያሰለመ ነው። ያ ነገር መሆኑ ለእናንተ አላህ ስብሃነወተዓላ የሰጣችሁን ቀቡልነትን ነው የሚያሳየው። ምን ያክል አላህ እንደተቀበላችሁ ነው የሚያሳየው። ወደፊትም ደግሞ ጽኑበት፣ አንብቡበት ቁርአንን በደንብ አድርጋችሁ ተማሩ። ኢስላሚክ እውቀቶችን በደንብ አድርጋችሁ አካብቱ። ያው የሌላውን ሃይማኖት ማወቅ ብቻ ሳይሆን ስታሳውቁ ነበር፣ ስታስተምሩ ነበር። ማስተማር አይደለም ስትፈላሰፉበት ነበር፣ ከወንድሞቻችን ጋር ስትሟገቱበት ነበር። አልሐምዱሊላህ ዛሬ ደግሞ እናንተ ያንን ትናንትና ስት እስቲ የአላህን ስብሓነሁ ወተዓላ ጸጋን ተመልከቱ። እስቲ ትናንትና ያላያችሁትን ነገር ዛሬ ያሳያችሁ። ትናንትና የተደበቀውን ነገር ዛሬ ገለጸላችሁ። ለምን? ውስጣችሁን ስለሚያውቅ አላህ በቁርአን ላይ ምን ይላል መሰላችሁ? ወለው ዓሊም አላሁ ፊህም ኸይረን ለአስመዐሁም። ሹፍ፣ ከዚህ አያ በላይ የእናንተን ሁኔታ የሚገልጽ ነገር ነው ያላየሁ። ወለው ዓሊም አላሁ ፊህም ኸይረን፣ ልባቸው ውስጥ እኮ መልካም ነገርን አላህ ስብሓነሁ ወተዓላ ቢያይባቸው ኖሮ፣ እውነት ነኚህ ሰዎች ሐቅ እንደሚፈልጉ ቢያይባቸው ኖሮ እውነት እነኚህ ሰዎች ለአላህ ለመገዛት ቅርብ መሆናቸውን ፈጣሪን ለማምለክ ክፍት መሆናቸውን አላህ ውስጣቸውን ቢያይና ቢያይባቸው ኖሮ ማለትም እነሱ እውነት ውስጣቸው ጽዱ ቢሆን ኖሮ ለአስማዐሁም አለ የሚነገራቸውን ሐቅ ባሰማቸው ነበር፣ እንዲረዱ ባደረጋቸው ነበር። ወላኪን እነሱ አልሰሙትም። እነማ

አይተው የተከተሉ ሰዎችን እያበራላቸው በደንብ አድርጎ ብርሃኑን እንዲከተሉ አድርጎ ብርሃኑን ያሰፋላቸዋል። ወለዚነ እህተደው ቀጥተኛውን መንገድ አላህ ሲያሳያቸው የተከተሉትን ዛደሁም ሁደን በመመራታቸው ላይ ድጋሚ ተጨማሪ መመራትን ይለግሳቸዋል። ወአታሁም ተቅዋሁም የፈጣሪያቸውን ፍራቻ ደግሞ ይለግሳቸዋል አለ አላህ ስብሓነሁ ወተዓላ። ውስጣቸውን ቢያይ ነው ያን ነገር የሰጣቸው ማለት ነው። አላህ ስብሃነወተዓላ በሌላ አያ ላይ ደግሞ ሲናገር ምን ይላል መሰላችሁ? ወለዚነ ጃሃዱ ፊና በእኛ መንገድ ላይ እየታገሉትን ሐቅን ለማግኘት ሲፋለሙ የነበሩትን ሐቅን ለማግኘት ወንድማችን መሐመድ እኮ ትናንትና ሐቅን ለማግኘት ብሎ ስንት ሰዓት ሙሉ ቁጭ ብሎ ሲሟገት ነበር። ወንድማችን ጃቢር እኮ ስንት ሰዓት ሙሉ ቁጭ ብሎ ሲፈላሰፍ፣ ሲናገር፣ ማስረጃ ሲያቀርብ፣ ሲመልስ ነበር። ከዚያ በኋላ ግን ፍለጋ የመጣው ሐቅን እንጂ ስምን አልነበረም። ጭብጨባን አልነበረም። የአባቶቼ የእናቶቼ የሚል ነገር ውስጡ አልነበረም። ሐቅ የሚባለው ነገር ነበር ውስጡ የነበረው። አላህም ያን ነገር ሲያይ ለገሳችሁ ማለት ነው። ስለዚህ ወንድሞቼ፣ ወንድሜ ሙሐመድ፣ ወንድሜ ጃቢር፣ ከእናንተ ውጭም ያላችሁ አዲስ ወደ እስልምና የተቀላቀላችሁ ወንድሞቼ፣ እህቶቼ ውስጣችሁን አላህ ያውቃል። ውስጣችሁን ስለሚያውቅ ነው ይሄን ነገር የለገሳችሁ። ይሄን ነገር ወቁ። ወንድሜ መሐመድ በጣም እወድሃለሁ። ወላሂ፣ ወላሂ አላህ ምስክሬ ነው አጠገቤ ብትሆን ግንባርህን በሳምኩ ነበር። ቆሜ ማለት ነው። ጀዛክላሁ ኸይረን፣ ባለፈው ባደረግከው ነገር የምትናገረው ነገር ካለ ልስማና እኛ ጋም አሁን ሰአቱ አስር ሰዓት ከሰላሳ ሶስት ነው። እኩል ሌሊት እየደረሰ ነው። እኔም ተነስቼ ሄድ ሄድ ስቲ ወንድሜ ሙሐመድ ባረክላሁ ፊክ። ሰላም አሌኩም ረመቱላይ ወበረከቱ ሙአዝ ቪዲዮህን እርግጥ የሰማሁ እንጂ በፊትም ቲክቶክ ላይ የምታስተላልፋቸው መልእክቶች እሰማለሁ። በተለይ አንተ በክርስትና በአይሁድ እምነትና በእስልምና ላይ ሪሰርች ሰርተሃል፣ አስተምሮቱንም ታውቃለህ። እና በቲዮሎጂካል ደረጃ ከፍ ያለ ጥናቱን ላይ አድርገሃል። እና የሆነ ታይም ላይ ቪዲዮ አስተላልፈህ በደንብ ነበር ያዳመጥኩ። በጣም ደስ የሚል እዚህ ቲክቶክ ላይ ቦታ የምሰጣቸው ሰዎች አሉ። እንዲህ አይቼም አንዳንድ ጊዜ የማውቀው ነገርም አለ በራሴ የምወስደው አንደርስታንዲንግ አለ እና በጣም ጎበዝ ነህ። አገልግሎት እንግዲህ ቲክቶኩ ላይ እንደኛ አትጨቃጨቅም እንጂ፣ ያው በጣም ጎበዝ ነህ። እዚህ ቲክቶኩ ላይ የምታስተላልፋቸው ቪዲዮዎች በቤትህ በጣም ደስ የሚሉ ቃላቶችህ ደግሞ በተለይ በተለያየ የኔን አሁን እዚህ ቲክቶክ ላይ የኔ ስም እንትን ያለበትን ትንሽ እንዲህ የሚገባኝም አይደለውም፣ ግን የተነሳበት ፖይንት ላይ የሰጠኸው መልስ በቃ ለእኔ ማስታወሻ ነው። የሆነ ታይም ላይ የሰው ልጅ ይወድቃል ይነሳል፣ ይሄ የሰው ባህሪ ነው እና ከዚህ በኋላ የሆነ ስብራት ሲሰማኝ የማዳምጠው ቃል ነው ያንተ። በጣም አሪፍ ቃል ደጋግሜ ነው የሰማሁት። ከውስጥ ነው እና የተናገርከው ከልብ ነው የማመሰግነው በጣም ለተናገርከው ነገር ላስተላለፍከው ነገር በጣም አመሰግናለሁ። ይህ ነገር እንግዲህ ትንሽ ነገር ልበል ብዬ ነው። እኔ ብዙም ቲክቶክ ቲክቶክ እውቅና ለማግኘት ኦር ገንዘብ ለማግኘት የሆነ ነገር ለማግኘት ብዬ አይደለም። ይሄ ነገር የመጣው ይሄ ነገር ሀፕን ያደርገው እዛ አይደለም፣ ግን እውነቱ ነው። ወደዚህ ጋ ደረሰ እውነቱ እዚህ ጋ ደረሰ። የነበረው ሁኔታ ትንሽ ለአንተ ላስረዳ ስላልኩ ነው። ምክንያቱም አንተ አግኝተኸዋል ሀሳቤን ቪዲዮ ክላይ በደንብ ስላገኘው ላስረዳ ብዬ ነው። ምንድነው ንጽጽር በማደርግ ታይም ላይ ለተወሰነ ጊዜ አቁሜ ነበር እና ወደ ቲክቶክ ስመጣ እፎ የሚባለው ያው እዚህ ቲክቶክ ላይ የሚያገለግለው ልጅ የሚያንጠባጥበው ነብይ ብሎ ስም ቀይሮ ነበረ። እና እኔ ከቲክቶኩ ላይ የለውም ነበር ጠፍቼ ነበር። እና አጋጣሚ ካፍቴሪያ ውስጥ ተቀምጬ ይህንን አየሁት፣ ስሙን ማለት ነው። ልክ ቲክቶክ እንደ አጋጣሚ ስገባ ስሙን አየሁት እና በጣም ደነገጥኩ። ምክንያቱም በፊት እኔ እንደዛ አደርግ ነበር የሚያንጠባጥብ ምናም እያልኩ እየፖሰትኩ መጣ ነበር። ከዛ ወዲያው ነው ይሄ ነገር መቆም አለበት የሚል ሀሳብ መጣልኝ። ግን ደግሞ እስልምና ውስጥም ስለሌለውበት ራሴን አግልዬም ስለነበር ሁኔታዎቹ ረዘሙና ያው እስልምና ሃይማኖት፣ ወደ እስልምና ሃይማኖት ስገባ ሻህዳ ስይዝ አንድ ያስተላለፍኩት ነገር ነበረ። ሰዎች ካስታወሱት ላስታውሳቸው ብዬ ነው። እኔ አሁን እስልምናን ተቀብያለው። ይመጣሉ ይመጣሉ። ለምን ይመጣሉ? ሲመጡ መሐመድ ብለው እንዲጠሩኝ እፈልጋለሁ እና ስሜ መሐመድ ይሁን አልኩኝ። ከዛ እንዳጋጣሚ ኦኬ መሐመድ ይሁን በሚለው ተስማማን። ከዛ እንዳልኩት ልጆቹ መጡ፣ ልጆቹ መጡ፣ እንዳጋጣሚ መጡ። ምክንያቱም እኔም ያቺን ኢቨንት በጠብቃት ነበር። እንደሚመጡ አውቃለሁ፣ ታውቆኝ ነበር መጡ። እና ለዛ ነው እንዳጋጣሚ። ስሜ መሐመድ ነው፣ ከዚህ በኋላ መሐመድ ብለ ተጠራኝ አለ አልኩትኝ። ኦኬ እሺ መሐመድ ልሃለሁ አለ። ስሜ ማነው ስለው፣ ስለ መሐመድ አለ። ይህን ኢቨንት እጠብቀው ነበር እና ሁኔታው እንደዚህ ሆነ እላለው። ያው ብቻ ምንድን ነው የሆነ ቢያንስ በፊት ያሳለፍኩት ይሄ አካሄድ ስህተት ነበር እና ለእኔ እንደ እንደ ይቅርታ ሆኖልኛል። ቢያንስ በፊት ነቢዩ መሐመድም በክፉ ነገር ነበረ ሳነሳ የነበረው አሁን በጥሩ ነገር ሲነሳ ያሁን በእኔ በኩል ሆኖ ስመለከት ደስ ብሎኛል። በተረፈ በጣም አንትን ከልባ አመሰግናለሁ። በጣም ይቅርታ ካረዘምኩባችሁ ያው ሁኔታው ላስረዳችሁ። ይ ምንም አላስረዘምክ ባረከላሁ ፊክ አሰን ላሁ ሌይክ። ገልብጬ ያሳየኋችሁ እንትን ነበር እንትን የምጠቀማትን ታብ ነው። ታቡ ላይ እንዳያችሁት ሀታ ቅድም ስጠቀመው ነበር ትቼ ነበር የወጣሁት። ስጠቀም የነበረው ራሱ ላይቭ ከመግባቴ በፊት ማለት ነው። ስለ መጽሐፍ ቅዱስ ነው የሚያወራው ስለ መጽሐፍ ቅዱስ የሚሰጡ ትንታኔዎች ምናምን የሚል ምክንያቱም የማጠናውም ስለዚህ ጉዳይ ስለሆነ እሱን ነገር ሳነብ ነበር። እና አንተ ታጠና ነበር ስላልክ ነው ይሄን ነገር ያሳየሁት። የአንተን ታሪክ ስትናገር ትዚያ ላይ ነገር ነበር። ዋሽይን ታውቃላችሁ ወንድሞቼ፣ አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። ዋሽይ ማለት የነቢዩን ሰለላሁ አለይህ ወሰለም አጎትን የገደለ ሰው ነው። አጎታቸውን አሰዱላሂ ወአሰዱ ረሱሉ በመባል የሚታወቅ የአላህና የመልእክተኛው አንበሳ ነበር የሚባለው አጎታቸው አጎታቸውን ዋሺ በውሑድ ዘመቻ ላይ ነበር የገደለው። አጎታቸው ሲገደሉ ነቢዩ ስለ ላሁ ለ ሰለም በጣም ተሰማቸው፣ በጣም ፊል አደረጉ፣ በጣም ተሰማቸው። ከዚያ ነገር ማገገሙ ሁላ ከበዳቸው። ምክንያቱም አጎቶች አይደለም አብሮ አደጋቸው ነበር አብሮ አደግ ብቻ አይደለም የጥቢ ወንድም ነበር። ከእሳቸው ጋር ጠብቶ ነው ያደገው አጎታቸው በሁለት ዓመት ብቻ ይበልጣቸው ነበርና፣ እና ነቢዩ ስለ ላሁ አለይሂ ወሰለም በጣም ተሰምቷቸው ነበር። ከዚያ ዋሕሺይ ነቢዩ ስለ ላሁ አለይሂ ወሰለም ሊሞቱ አካባቢ ሊሞቱ አካባቢ ስለ ላሁ አለይሂ ወሰለም መጥቶ ሰለም እስልምናን ያዘ። እስከ መጨረሻ ደግሞ ሙሰይልማ ተልከዛብን የገደለው እሱ ነው ይባላል ሙሰይልማን የገደለው ነብይ ነኝ ብሎ የተነሳውን ሰው የገደለው እሱ ነው ይባላል። እና ሓታ ሙአሪኮች አንዳንዶቹ ምን ይላሉ? ያኛውን በዚህኛው አካክሰዋል አሉ። መጀመሪያ ነቢዩን ሰለላሁ ዐለይሂ ወሰለም ያስደነገጠውና ያሳዘነውን ነገር በዚህኛው ከፍሏል ተብሎ ነው እንትን የሚባለው እና ብኢዝኒላሂ ተዓላ አንተ ያደረግኸው ነገር ያጠፋኸው ነገር አንደኛ ነገር የሚታበሰው መች እንደሆነ ታውቃለህ? ያጠፋኸው ነገር የሚታበሰው ላኢላሀ ኢለላህ ያልፍቃ ለስ አልቋል ያፋ ይል

ከሚባሉት መካከል የሰለሙ ሰዎች ደግሞ ሁለት አጅር አላቸው። ምክንያቱም ሐቅን ፍለጋ መጀመሪያ የተገዙት ነገር ስለ ምክንያቱም ነቢ ስለ ላ ሰለም ሲናገሩ ሶስት ሰዎች ሁለት አጅር አላቸው አሉ። ከአህሉል ኪታብ መካከል ሐቅን ፈልጎ መጥቶ የሰለመ ሰው ና እስልምናን የያዘ ሰው መጀመሪያ እውነት ነው ብሎ ይገዛ ስለነበር ሐቅን አግኝቶ ከያዘ ሐቅን አግኝቶ ከያዘ የመጀመሪያውንም ሲገዛ የነበረው ተሳስቶ ነበር። በቃ ሐቅ ነው ብሎ ነበር ሲገዛ የነበረው ማለት ነው። ግን ሐቅን አግኝቶ አይ አልከተልም ብሎ ሙጭጭ ብሎ እዛ ላይ ከቀረ ጀሀነም ጀሀነሙ ነው። ሐቅን አግኝቶ ግን ከያዘ ሁለት አጅር አለዋሉ። ሁለት አጅር ካገኙት መካከል ነ ሲጀመር ከስር መሰረቱ ባለፈው ያደረካት መልስ ደግሞ የተጀመረውን ጦርነት እሱ ያወጀውን ጦርነት በራሱ ሜዳ ላይ ዘረርከው ማለት ነው ኸላስ ጨዋታው እዚያ ጋር ያለቀው እኔ የዚያችን ምሽት ነበር ጌም ኦቨር ያልኩት፣ በቃ ጨዋታው አልቀዋል። እሱ ነቢዩን ሰለላሁ አለይሂ ወሰለም የተከበሩትን ነቢይ ለማንቋሸሽ ስማቸውን ለማውረድ ብሎ የጀመረው ነገር ትናንትና ከሱ በላይ ለክርስትና ሽንጡን ገትሮ ሲታገል የነበረን ሰው ክርስትናን እውነት ነው ብሎ አምኖበት ሲታገል የነበረን ሰው ሙሐመድ የሚለውን ስም አውጥቶ እንዲኮራበት አድርጓል በቃ። አላህ ሲሻ እንዲህ ነው የሚያደርገው። የልብ ጉዳይ ነው ብዬ አለው። ቅድምም ያንተን ልብ አላህ ስብሐነሁ ወተዓላ ምን ውስጡ እንዳለ ያውቃል። የሆነ ጊዜ ካላረዘምኩባቸው ወንድሞቼ ያረዘምኩ ይመስለኛል። ካረዘምኩ ላቁም። ሁሉም ሰው ስራ አለው ብዬ እኮ ነው ስራ አለባቸው ብዬ ነው። ለማንኛውም ይቺን እንትን ብቻ ልናገርና ላቁም ሼክ ሳሌሕ አስንዲ የሚባሉ ፕሮፌሰር ናቸው። እሳቸው ስለ ንፅር የሚያስተምሩን አንድ ሼክ ነበሩ። እሳቸው ከንፅፅርም ይልቅ ቀዳ እና ቀደርን አስማ ወሲፋትንና መሰል የሆኑ ነገሮችን ነበር ያስተማሩን። በጣም ታዋቂ ናቸው፣ አዋቂ ናቸው፣ እውቀታቸው ሱብሃነላህ። ስለ ቀዳ እና ቀደር እያወራን እያስተማሩን ለምን ክርስቲያኖችን አላህ ስብሓንሁ ወተዓላ ወደ ሐቅ አይመራቸውም የሚል ነገር ጠየቅናቸው። አይሁዶችን ክርስቲያኖችን፣ ሙሽሪኮችን ለምን ወደ ሐቅ አይመራቸውም? ምክንያቱም ይህ ጥያቄ ሁሌ ስለሚነሳ ምን አሉ? አላህ ስብሓንሁ ወተዓላ እድል ይሰጣቸዋል አሉ። ወንድማችን መሐመድ እዚህ ስር ነው ያለው። ሌሎችም የሰለሙ ብዙ ወንድሞች አሉ። አብዛኞቻቸው ሲነግሩን ውስጣቸው እንደተረበሸ ነው የሚነግሩን። የሆነ ጊዜ ላይ የሆነ ጊዜ ላይ ውስጣቸው የረበሸ ነገር አለ። የሆነ ጥያቄ ሊሆን ይችላል፣ የሆነ እንትን ሊሆን ይችላል። ውስጣቸው የረበሸ ነገር አለ። አንዳንዱ ቶባክ ብሎ ትቶ ነው የሚያልፈው። አንዳንዱ ግን እንደ ይሄ የረበሸኝ ነገር ምንድን ነው ብሎ ተከትሎት ይፈልገዋል ያን ነገር እና ምን አሉ ሼካችን፣ ሌላ ሃይማኖት ላይ ያሉ ሰዎችን አላህ እንዲህ የምትረብሽን ነጥብ ይሰጠዋል አሉ። የሆነች የምትረብሽ ነጥብ። ብዙም ላይ ረብሸው ይችላል እኮ፣ ግን በቃ እንዲህ እስልምና ሐቅ ይሆን እንዴ የሚል ነገር የሆነ ነገር ጠብ ያደርግበታል ውስጡ። የሆነ መስላ ሲሰማ የሆነ ነጥብ ሲሰማ ይልበታል አለ። ይሄን ነጥብ ከሰማ በኋላ ያንን ሐቅ መከተል እያለበት የጠረጠረው ነገር የመዳን የመጥፋት ጉዳይ ሆኖ ሳለ ዝንታለም የምትኖርበት እኮ ነው። መንግስት አለማትን የመውረስ ያለመውረስ ጉዳይ ነው ጉዳዩ፣ ጀነትን የመውረስ ያለመውረስ ጉዳይ ነው። ያለመውረስም አለም በእሳት የመቃጠል ጉዳይ ነው፣ አሊያም ይህን ከባድ ጉዳይ ቀለል አድርጎት የኢጎ ጉዳይ አድርገውና የእልህ ጉዳይ አድርጎት ባክቶ ብሎ ያልፈዋል። አሊያኛው ካለፈው ቅድም እንዳለው ነው። ፈለማ ዛሁ አዛቀ ላሁ ቁሉበሁም በራቸውን ስለዘጉ አላህም ልባቸውን ዘጋባቸው። አለቀ ለስ ያ ፋይል በዚያ ተዘጋ። ግን ያ ጥርጣሬው ምንድን ነው ብሎ መከተል የፈለገ ሰውና አይ ይህን ነገር ማጣራት አለብኝ ብሎ ልቡን አጽድቶ መከተል የፈለገና ማጣራት የፈለገ ያጣራ ሰው ደግሞ አላህ ሱብሓነሁ ወተዓላ ቀጥተኛውን መንገድ ይመራዋል። አለበስተ መጨረሻ ከዚያ በኋላ ምን አለን ሼኻችን። እንዲያው አንድ ነገር ልበላችኋል። አንድ ጥያቄ፣ አንድ ምሳሌ ላንሳላችኋል። የሆነ አሳማ አለ አለ አሳማ። ያ አሳማ ጭቃ ውስጥ እየተንደባለለ ነው ያለው አለ ያ አሳማ ጭቃ ውስጥ እየተንደባለለ ነው። አንድ ሰው አውጥቶ ገላውን አጥቦለት ገላውንም ታጥቦ አሳማው ተመልሶ ጭቃ ውስጥ ከወደቀ፣ ወይ ደግሞ የሆነ ሰው ሊሆን ይችላል ገላውን አጥባቸው ተመልሶ እዚያው ጭቃ ውስጥ የሚወድቅ ከሆነ አለ ያ ግለሰብ እኔ ምን አገባኝ የራሱ ጉዳይ ነው ብሎ እዚያው ጭቃ ውስጥ በተንደባለለበት ትልቅ ዳይመንድ አምጥቶ ቢለጥፍለት ትልቅ ዳይመንድ አምጥቶ ቢለጥፍለት ሞኙ ዳይመንዱን የለጠፈለት ሰው ነው ወይስ አሳማው ነው? አለ ሼካችን። ሞኙማ ማሰብ የሚችለው ዳይመንዱን አምጥቶ የለጠፈው ነው። አለ አዎ። እዚህ ጋር ነው ነጥቡ። አለ አላህ ስብሓንሁ ወተዓላ ጽድት ያለን ክርክር የሌለበትን ውዝግብ የሌለበትን ምንም የማያምታታ ጥርት ያለን ሃይማኖት ከፊት ለፊቱ እንዲገልጦለት እያየ አልፈልግም ብሎ አንድ ሰው ሌላ ቦታ ውስጥ እራሱን ከጣለ አላህ ስብሓነሁ ወተዓላ በግድ አምጥቶ ዳይመንዱን ከሰጠው የሆነ ችግር አለ ማለት ነው። አለዚያ ጋር በቃ እዚያ ጋር የሆነ ችግር አለ ማለት ነው። ምክንያቱም ጭቃው ውስጥ የሚወድቀው ሰው ወይ ደግሞ እዚያ ጋር ያለው እንስሳ የሚገባው ዳይመንዱ አይደለም። መጀመሪያ በራሱ ከዳይመንዱ በፊት ከጭቃው በራሱ መውጣት አለበት። ምክንያቱም አንዴ ገላውን ታጥበዋል፣ አጥቦታል እኮ የግለሰብ አልቀረበትም በሱ አጥቦታል። ካጠበው በኋላ ተመልሶ እዚያ ውስጥ የሚወድቅ ከሆነ የግድ መጀመሪያ መንጻት አለበት። ከነፃ በኋላ ዳይመንድ የሚሰጠው። ስለዚህ ምልላችሁ ፈልጌ ነው። ኢስላም የተሰጠን ያንጠለጠልነው ዳይመንድ ራሳችን ላይ ያስቀምጥነው ነው። ዳይመንድ ኢስላም ውስጣችንን አይቶ መርጦ ነው የሰጠን አላህ ሱብሃነሁ ወተዓላ። ከውስጣችን ክፉ ነገር አላህን እናሳየው ወንጀልናን ና አብዛ መጥፎ ነገርና እንስራ ስለዚህ ወንድም ጉዳይ ዲያ ሙሐመድ አላህ ይጠብቅህ ማን ትለኛለህ ብያለው ብትለኝ እቀበላለሁ አሁን ጉዳይ ዲያ አልኩህ አላህ ይቅር ይበለኝ ችግር የለውም ያው ስሙም ጥሩ ስም ነው ጉዳይ ዲያ የሚለው ሙሐመድ ብዬሃለሁ ሙሐመዳችን አላህ ይጠብቅህ ከነቢዩ ሙሐመድ ጋር ከምትወዳቸው ነቢይ ጋር ነገ ሸፋዐ ቆመውልህ የእሳቸውን ጉርብትና እንድታገኝም ተስፋዬ ነው ያቺ የተናገርካት ንግግር የእሳቸውን ጉርብትና እንድታወርስህ ዱዓ አደርግልሃለሁ። ሁሌም ወላሂ ወላሂ ሁሌ ዱዓ አደርግላችኋለሁ ወንድሜ መሐመድ፣ ወንድሜ ጃቢር፣ ከእናንተ ውጭም ንፅፅር ላይ የሚሰሩ በስም ካስ አላህ አደርጋለሁ አላህ ይቀበለኛንን ዱዓ እናንተም ጥርት ባለው ዱዓችሁ አትርሱኝ። ምክንያቱም ከኔ እናንተ ናችሁ የምትሻሉት። አሁን ላይ እኔ በወንጀል የጨቀየሁ ሰው ነኝ፣ እናንተ ደግሞ ንጹ ናችሁ። አልሐምዱሊላህ ረቢል ዓለሚን በቅርቡ ነው የመጣችሁት፣ ጽድት ያላችሁ ናችሁ። አላህ የሚጠብቃችሁ፣ ወንጀላችሁንም ይማራችሁ መልካሙን ሁሉ ያግራላችሁ። አላህ ስብሓነሁ ወተዓላ መልካሙን ስራ ይቀበለን፣ ጽናቱን ደግሞ ለሁላችንም ይስጠን እላችኋለሁ። ለአላህ ብዬ ወዳችኋለሁ። ይህን ነው የምለው። ባረከላሁ ፊኩም። አሰላሙ ዓለይኩም

ያገኘው እንደ ብሶት ራሱ ብሶትን በወለደው ሰዓት ነው፣ እና አላህ ይጠብቅ መሰሎችን ያብዛልን። ኡስታዝ ሙአዝ ከዛሊከ ወንድሜ ሙሐመድ ጃቢር፣ ሌሎችም እነ እህት ዛሩ አላህ ይጠብቃችሁ ያረቢ። ኢንሻላህ መሰሎቻችሁን ያብዛልን። እንደ አንዳንድ ጊዜ በተለይም ደግሞ የሰሞኑ ትሬንድ ወንድሜ ሙሐመድ ስብሐን አላህ እንደ አላ ስፋኖታላ ዲኑን እኔ በጣም ከሚገርመኝ ነገር በቃ ማለት ባላሰብ ነው መልኩ ማለትም እኛ ጥረት አድርገን እኛ የሆነን ነገር እንቅስቃሴ አድርገን ተውፊቁን ላይ ገጥመን ይችላል ከይክላስም ከሆነ ከሆነ ምክንያቶች አንፃር ከኛ ጉድለት ማለት ነው። ነገር ግን አላህ ስብሐኑ ወተዓላ በምን መልኩ ይህን ዲን ከፍ እንደሚያደርገው በምን መልኩ ልክ እነሱ በመጥፎ ነገር መጥተው እንዴት ይህ መጥፏቸውን እንደሚቀለብሰው ስብሓን አላህ ስብሓንላ ኡስታዝ ሙአዝ እዚ ጋ ታግዘኛ አለ እናላ ዩዓይዱ ኣዘዲን ወለው ካነ ብረጅሊን ፋጅር ሓዲሱን እንሻላ አስተካክለልኛና እሂኖ በቃ ተኣምር በቃ ስብሓንላ። እና ሰሞኑ በተለይ መሓመድ ብለጥራይ ዓጂብ ናይ አልክኛ ስታዝ ጂብ ማሻ ላ ዓለይክ ኢንሻላ ይህችን ለማለት ያክል ነው። ደስተይንም በዚያው ለመግለጽ ነው። ኢንሻላ እስፔሻሊ ደግሞ ለእኔ በተለየ መልኩ ኡስታዝ ሙአዝ ዱዓ ታደርግልኛለህ። ከዛሊከም ወንድሜ መሐመድም ኢንሻላ በተለየ ለጃቢሮ ወንድማችን ጃቢር እና ሙሐመድ አሁን እነሱ ናቸው ዱዓ የሚያደርጉልን ቢኢዝኒላሂ ተዓላ። ወንድማችን ዕምራንም መጥቷል

ያ ትንታኔ ግን አላህ ምስክሬ ነው። እንደዚህ ጉዳይ ቦታውን ያገኘበትን ያላስታውስም። ምክንያቱም በሉኝ ወንድማችን ሙሐመድ ከመስለሙ በፊት በቃላት በጣም ድንበር ተላልፎ ነበር እንደሰማሁት ከሆነ፣ ያላየሁም። አልሐምዱሊላሂ፣ አላየሁም። ድንበር ተላልፎ ነበር አሉ። ረጅል ኢንፋጅር ማለት ደግሞ ሐዲቱ ላይ ነቢዩ ስለ ላ ሰለም የተናገሩት በጣም ከድንበር የሚተላለፍ የአላህን ድንበር የሚተላለፍን ሰው አላህ ስብሓንሁ ወተዓላ ለዲኑ መከታ አድርጎት የአላህን ዲን እንዲያሸንፍበት ያደርገዋል፣ አሉ ሹፉ። የአላህን ስራ፣ ሙቀሊበል ቁሉብ የሰውን ልቦችን የሚገለባብጠው እንደፈለገ የሚያደርገው አምላክ ትናንትና ያን ነገር